ዋሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ ማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16 ሺ በላይ ተጠቃሚዎችን ያፈራ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 የቡድን ሰባት ብልጽግ አገራት የካናዳ የመሪዎች ስብሰባን አቋርጠው ወደ አሜሪካ ከበረሩ በኋላ እነሆ ከካቢኔያቸው ጋር ሲመክሩ እንደዋሉ ተዘግቧል። ትራምፕ ኢራን ጦርነት በቃኝ እሺ ወደ ድርድር ጠረጴዛው ልመለስና የተጠየቅኩትን ሁሉ አሟልቼ ልፈርም እስክትል ድረስ ነው። ዘገባዎች እንደሚያመለክቱት ትራምፕ እየጠበቁ የሚገኙት። ፕሬዝደንቱ ትሩዝ በተሰኘው ማኅበራዊ ገጻቸው ላይ ሲጽፉም፤ የኢራኑ መንፈሳዊ መሪ አያቶላህ አሊ ካሜኒን ትዕግሥታችን እያለቀ ነው የሚል ማስጠንቀቂያ አስነብበዋል። አሊ ካሜኒ 78ኛ ዓመት ልደታቸውን በዚህ ሰሞን ያከበሩት ፕሬዝደንት ዶናልድ ትራምፕ የ8 ዓመት ታላቅ የ86 ዓመት አረጋዊ ናቸው። ትራምፕ በማኅበራዊ ገጻቸው ሱፕሪም ሊደር አያቶላ ካሚኒን ለመግደል ቀላል ነው ብለዋል። ይህ ታላቁ መሪ ሱፕሪም ሊደር የተባለው ሰው አሉ ትራምፕ ሲጽፉ፣ በትክክል እምን ውስጥ እንደተሸጎጠ ወይም እንደተደበቀ እናውቃለን። በጣም ቀላል ኢላማ ነው። ቢሆንም ግን አሁን ባለበት ቦታ ደና ነው። አንገለውም፣ ቢያንስ ለጊዜው ይሁን እንጂ ሚሳይሎችን ሰላማዊ ሰዎች ላይ ወይም የአሜሪካ ወታደሮች ላይ እንዲያነጣጠር አንፈልግም። ትዕግሥታችን እያለቀ ነው ብለዋል ትራምፕ። ትንሽ ዘግየት ብለው በጻፉት ሌላ አጭር መልእክት ደግሞ አንኮንዲሽናል ሰሬንደር ሲሉ አውጀዋል። ያለ ጣጣ ፈንጣጣ እጅ በምርኮ ሽቅ ባውጣ እንደማለት ነው በአማርኛ። በአጭር ቃል ተማረክ። ሲኤንኤን ባለፈው ቅዳሜ ሁለት ምንጮችን አጣቅሶ ሲዘግብ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ 46 ዓመታት የጸናው የኢራን ሃይማኖታዊ መንግሥት ራስ አያቶላ አሊ ካሚኒን እንዳይገድሉ ፕሬዚደንት ትራምፕ አቅበዋቸዋል ሲሉ ዘግቦ ነበረ። ትራምፕ በዝነኛ ማኅበራዊ ገጻቸው ላይ ያወጡት ሌላ መልእክት ደግሞ አሁን በኢራን ሰማይ ላይ ሙሉ ቁጥጥር አለን ይላል። ትልቁ ጥያቄ እኛ ሲሉ ፕሬዝደንቱ እነማንን ማለታቸው ነው የሚለው ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፎክስ ኒውስ ጋር ባደረጉት ቃለ ምልልስ እኛና አሜሪካ ተቀናጅተን ነው የምንሠራው ከማለታቸው አኳያ እኛ የሚለው ቃል እስራኤልና አሜሪካ ወይም ትራምፕና ኔትናዩ ማለት መሆኑን ይገምታል። የአሁኑ ይባስ እንዲሉ ጦርነቱን ለመቀላቀል እጃቸውን ያሳክካቸው የሚመስሉት ፕሬዝደንት ዶናልድ ትራምፕ የኢራንን የኒውክሌር ተቋማት በአሜሪካ የጦር አውሮፕላኖች ፍጻሜ ለመስጠት ወደ ማሰቡ አዘን ብለዋል ይላሉ ሁለት ለሲኤንኤን እሹክ ያሉ ውስጥ አዋቂ ምንጮች። እንደ ሁለቱ ምንጮች ፕሬዝደንት ትራምፕ ቲ 14 ጂፒ ሌላም ስማለሁ የተሰኘ ባለ 10 ሺህ ኪሎግራም ምሽግ ጠርማሽ ቦምብ አሸክመው ወደ ሰፊ የጦር አውሮፕላኖቻቸውን ወደ ኢራን ሰማይ ከማዘዛቸው በፊት ኢራን ያላት ብቸኛ አማራጭ በድርድሩ ወቅት ተጠይቃ አሻፈረኝ ያለቻቸውን ነጥቦች አሜን ብላ እንደምትቀበል በመግለጽ ለመፈረም ዝግጁ መሆን ብቻ ነው። ይህ የሰይጣን ደንደስ ሲሆና ቆፋሪ ቦምብ ፈንድቶ ኢላማውን ከማውደሙ በፊት መሬቱን ሰንጥቆ ቁልቁል 61 ሜትር ይጠልቃል። ከዛ ሲፈነዳ ከስሩም ከበላዩም ያለውን ማንኛውንም የደደረ ነገር ድንጋይም ሆነ ብረት ፈነቃቅሎ እንደ ፈንዲሻ ቁሎ ወደ ውጭ ይበትነዋል። እስራኤል፣ ናታንዝ እና ኢስፋሃን የሚገኙትን የኒውክሌር ማብለያዎችን ደና አድርጌ መትቻለሁ፣ በጣምም አውድሚያቸዋለሁ ትላለች። ይሁንና ዋናው መቶ ሜትር ጠልቆ የተገነባው የፎርዶ ማብለያ ቁልቁል ወቅጦ ሽቅብ የሚዘራው መሳሪያ ይሄ አሜሪካ እጅ ውስጥ የሚገኘው ነው። አሜሪካኖች ጂቢዩ 57 ኤ ህዝባር ቢ ሲሉ አራዝመው ይጠሩታል። በአጭሩም ብላክ ባስተር ይሉታል። ተንታኞች እንደሚሉት ትራምፕ ይሄን ቦምብ በመጠቀም በቀጥታ በአሜሪካ ኃይል አማካኝነት አለበለዚያም ለኔታንያዩ ማቀበል ብቻ ይበቃቸዋል ይላሉ። ከዛ በኋላ አዲዮስ የኢራን የኒውክሊየር ማብላያዎች። ኢሳያስ እንግዲህ ዘገባውን እንደሰማ ሆነው። እስካሁን ድረስ አሜሪካ ራሷን አቅባ ነው የምትገኘው። ይህም ዶናልድ ትራምፕ ከኃይል ይልቅ ዲፕሎማሲን መምረጣቸውን የሚያሳይ ሆኖ ነው ሲዘገብ የምንሰማው። አሁን ግን እነዚህ ሁለት የቅርብ አዋቂ ምንጮች የሚነግሩን ዶናልድ ትራምፕ ያው ፈረንጆቹ ሆኪሽ የሚሏቸው በእርምጃ የሚያምኑ ኃይሎችን ይበልጥ እያዳመጡ እንደመጡ ነው የሚታየው። ይህም ማለት እንግዲህ በዚህ በእስካሁኑ የአምስት ቀናት ውጊያ እውነቱን ለመናገር ማንም ያየውን መመስከር እንደሚችለው ኢራን በወታደራዊ ቁመኗ በስለላ ቁመኗ ኢቭን በሳይንሳዊ ሀብቷ ጭምር ከፍተኛ ጉዳት የተቀበለችበት ነው። የአየር መከላከያዋ በከፍተኛ ደረጃ ተዳክሞ፣ እንደሰማኸው ራሳቸው ፕሬዚደንቱ ሰማዩን ተቆጣጥረነዋል በማለት ደጋግመው የገለጹት ነው እንደ ኔታንያሁ እና በዚህ ሁኔታ ውስጥ የእስራኤል የጦር ጄቶች አትዊል እንደፈለጉ የፈለጉትን ኢላማ በኢራን ሰማይ ላይ በመቆየት ነዳጅ እየቀዱ እየተመለሱ የሚፈልጉትን ጉዳት የሚያደርስበት ሁኔታ ከመፈጠሩ አኳያ በተደጋጋሚ የኒክሌር ማብላያዎቹን ለመምታት ከመቻሏ አኳያ አብዛኛው ስራ ቀሎላቸዋል። ዶናልድ ትራምፕ ስለዚህ የአሜሪካ ዲያጎ ጋርሲያ ላይ የተቀመጡ ቢ ሁለቶች ናቸው እንዲህ አይነቱን ቦምብ ተሸክመው ሊሄዱ የሚችሉት። እንደ ፎርዶ ያለ ቦታም ሆነ ሌላ በዚህ ደረጃ እየተጠናከረ ነው ተብሎ የታመነ የኢራን የኒውክሌር ማብለያ ተመልሰው እነ ናታንዝ ራሳቸው የስፋላ ያሉትንም የማረጋገጫ ጥቃት ሊፈጽምባቸው ይችላል። የሚገርምህ አንዱ ቦምብ ብቻ አይደለም ደግሞ የሚጣለው በጣም በብዛት እዛ ቦታ ላይ ደጋግመው የሚመቱበት በመሆኑ ውጤቱ የማያጠራጥር ነው። ለምሳሌ ባለፈው የሂዝቦላ ውጊያ እስራኤል ናስራላን የገደለችበት መሳሪያ ይሄው ብሎክ ባስተር ነው። አይነቱ ከዚህ አንድ አምስተኛ የሆነ ማለት ነው። እስከ ስድስት ሜትር ጠልቆ የሚገባ ነው ያኛው። ነገር ግን እነዚህን እስከ ስድስት ሜትር ጠልቆ ከገባ በኋላ የሚፈነዳ ምሽግ ጠርማሽ ቦምብ የተጠቀመችው በአስራ አምስት የጦር ጀቶች ላይ የተለያየ ይህንን ቦምብ ተሸክመው ሄደው ነው እና በገብቶ ጉግል ማድረግ ይቻላል አስፈላጊ ስላልመሰለኝ ነው። ምናልባት ሀያ ሰላሳ እንደዚህ አይነት ቦምብ ተጥሎበታል ማለት ነው ያ ቦታ ስለዚህ ኢላማ የተደረገው ሰው ወይም ደግሞ ቦታ እንደማይተርፍ አድርጎ ለመደብደብ እንዲህ አይነት ማረባረብ ታደርግበታለ ማለት ነው። ስለዚህ አሁን የምንመለከተው በአሜሪካ ወይም እስራኤል ኦልሞስት የጨረሰችውን ስራ ዶናልድ ትራምፕ ሊገቡበት እያቀዱ ነው የሚመስለው ነው። ትዕግስት አልቋል የሚሉት ከዚህ በፊት እንዳወራው ሁሉ ነገር በተቀናጀ መንገድ የመጣ እንደሆነ ራሳቸው ኔታንያም ገልጸዋል። በዛ በኩል የዚህ ዲፕሎማሲው እየተካሄደ ባለበት ወቅት እስራኤል ስትዘጋጅ ቆይታለችና ማጥቃቱ አይቀርም የሚለው ወሬ ይነገርና፣ ነገር ግን ዶናልድ ትራምፕ ደግሞ ለኔታንያው ደጋግሜ እነግሬዋለሁ እርምጃ እንዳትወስድ ብዬ እነግሬዋለሁ የሚል መግለጫ ይሰጡ ነበረ። ስለዚህ እነዚህ ነገሮች በኋላ ላይ አንዳንድ ተንታኞች እንደሚነግሩን ታክቲክ ነው ነው የሚሉት። ለምን መጨረሻ ላይ አርብ ዕለት ኢራን እንድትዘናጋና ቁልፍ የሆኑ ወታደራዊ ደህንነታዊና ሳይንሳዊ አይኖቿን የአይን ብሌኖቿን እንድታጣ የተደረገው ማዘናጋት የተሠራው በዚህ መንገድ ነው ነው የሚሉት። ምክንያቱም ኢራኖችም እስራኤል ይህን ልምምድ እንደምታደርግና እርምጃ መውሰዷ እንደማይቀር ያምናሉ። ነገር ግን ያ እርምጃ ሊወሰድ የሚችለው ኦማን ላይ ባለፈው ውድ ይጠበቅ የነበረው የአሜሪካና የኢራን ድርድር ከመደረጉ በፊት ግን ከቶም ሊሆን አይችልም። ለምን? ዶናልድ ትራምፕ በዲፕሎማሲ ለመፍታት ችግሩን እየሄድበት ነው። ቀጠሮ ተይዟል። ከዛ ቀጠሮ በፊት እስራኤል ከአሜሪካ ተቃርና ያንን እርምጃ ትወስዳለች ብለው እንዳያስቡ ሆነዋል። ስለዚህ ተዘናክተዋል። በኋላ ላይ ራሳቸው ሁኔታ ነው በቅንጅት ነው የምንሰራው ብለው ተናግረዋል። ስለዚህ በተዘናጋችበት ሰዓት በድንገት እንዳይኸው በአንድ የአርብ ጠዋት ድብደባ ቁልፍ ወታደራዊ አዛዦቿን፣ የደህንነት ኃላፊዎቿን፣ ወደ አስር የሚደርሱ ሳይንቲስቶቿን አታለች ማለት ነው እና ይሄ በማንኛውም መመዘኛ ከባድ ከባድ ከባድ ከባድ ጉዳት ነው። ስለዚህ አሁን ሁኔታ በዚህ የሄደ ደግሞ ባለበት ሰዓት ትራምፕ በማህበራዊ ገጻቸው ላይ ምን የሚል ነበር የሚያስነብቡት? መሳሪያን በተመለከተ ኃይለኛና ደምሳሽ መሳሪያን እንደ አሜሪካ የሚሰራ የለም። እነዚህ መሳሪያዎች ደግሞ እስራኤል አላት፣ እንዴትም እንደምትጠቀምባቸው ታውቃለች፣ በማለት ይጽፎ ነበር ከጎን ዋናው ነገር እስካሁን ከሆነው ይልቅ ቀጥሎ የሚመጣው ነው የሚያስፈራው፣ የሚል መልእክት በማስፈር ኢራኖች ላይ ትልቅ ተጽዕኖ ያደርጉ ነበር። ስለዚህ በመሀል ኢራኖች ቢያንስ ኒውክሊየር ተቋማቸውን ቢያጡ ስርዓቱን ግን እንደ ስርዓት ማዳን ይችላሉ። ስርዓቱን እንደ ስርዓት ማዳኑን መርጠው የኒውክሊየር ቴክኖሎጂውን በተመለከተ ሰሬንደር ማድረግ አለባቸው፣ ማጣት አለባቸው የሚል አቋም እያረመ እና ኢራኖች በዚህ አንፃር ወደ አሜሪካ እንዲመጡ ነው የሚጠብቁት። ሰው አሁን ምን እያሉ ነው ያሉት? ይሄ ሁሉ ሲሆን ኢራኖች ለመደራደር እንደሚፈልጉ የአረብ አደራዳሮችን የአረብ ልኡካናትን በመጠቀም የአረብ ሰዎችን በመጠቀም ለእስራኤልና ለአሜሪካንን ኮሚኒኬት አድርገዋል የሚለው ነገር፣ ግን ዶናልድ ትራምፕ የፈለግኩት ተኩስ አቁም አይደለም የጠቅላላ የግጭቱን መቆም ነው የሚል ደግሞ ሌላ ወጡ ማለት ነው ከካናዳ አቋርጠው ወደ አሜሪካ የመጡበት ዓላማም ራሱ ለተኩስ አቁም ነው በማለት የፈረንሳዊ ፕሬዚደንት የሰጠውን መግለጫ ማክሮን በጣም ነው የተናደዱበት ትራምፕ የምን ተኩስ ማቆም ነው እኔ የዚህ ጦርነት ፍጻሜን ነው ይሄን ጦርነት የሚፈጽመው ደግሞ የኢራን አሁን በግልጽ እንዳስደበቡት አንኮንዲሽናል ሰሬንደር ሙሉ በሙሉ እጅ መስጠት የኒክሌር ተቋሞቿን በሙሉ በስምምነት እና አሜሪካ የአቶሚክ ኤነርጂ ያል በተገኘበት ማውደም፣ ራሷ ማፈራረስ፣ በእጇ ላይ ያሉ የበለጸጉ ወደ ዘጠኝ አቶሚክ ቦምብ ሊሰሩ ይችላሉ የሚባሉትን ማስረከብ፣ ከእጇ ምንም አይነት የኒክሌር ጣጣ ማውጣት እና ይህንንም እንደምታደርግ መፈራረም። ይህንን ነው ያስቀመጡት። አሁን ትዕግስታችን አልቋል የሚሉት ምንድን ነው? እየጠበቅን ነው እስቲል አገዛዙን ማዳን ትችላለህ እስቲል ይሄን እስላማዊ አብዮታዊ መንግስቱን እንዳይፈርስ ማዳን ትችላለህም፣ አለበለዚያ አሊ አያቶላ አሊ ካሚኒ የት እንዳሉ አውቃለሁ፣ እሳቸውን መግደል ቀላል ነው የሚል ነው እኮ አሁን አይደለም ዜናው ላይ የሰማነው። ስለዚህ አሁን የኒኩሌር ቴክኖሎጂውን በተመለከተ በአጠቃላይ የኒኩሌርን በተመለከተ የምታድኙ ነገር የለም ነው ለኢራን ነገር ግን እጅ በመስጠት ስርዓቱን ማዳን ትችላላችሁ የሚል መልእክት አሁን እየሰማን ያለ ነው። አደጋው ደግሞ ምንድን ነው? በእንዲህ አይነት ነገር ይሄን ማስጠንቀቂያ ዛሬ ሰጥተው ከሆነ ፕሮባብሊ ዛሬ ጥቃት ሊፈጽሙ ይችላሉ ማለት ነው። በጣም ግራ የሚያጋባ ነው። በጣም የሰላ መሆን አለበት። ስለዚህ አሁን ለምሳሌ ይሄንን ኢራኖች እንዴት ይረዳሉ? ሌትስ ሴ ኢራኖች፣ ኦኬ ከእጃችን ይውጣ እንደ ስርዓት መቀጠል መዳን አለብን፣ ሀገራችንን በዚህ መንገድ ቢያንስ ስርዓቱን ማቆየት አለብን የሚል እምነትና መስማማት ላይ ለመድረስ ጊዜ ያላችሁ ሊመስላችሁ ይችላል። ለምን እጅ ስጡ ነው ያሉን፣ ወይም ይሄንን ስምምነት አሜን ብላችሁ ተቀበሉ ነው ያሉን። ስለዚህ እንምከርበት፣ ሌት እስቲ፣ ወይ ነገ ከነገ ወዲያ ብለህ ታስብ ትችላለህ። በመሀል ይሄ በተገለጸበት ዕለት የድብደባ ሊደርስ ይችላል፣ ገባ በዚህ መሳሪያ ከተመቱ የኢራን የኒውክሌር ማብለያዎቿን አታድንም። እንደገና ደግሞ ራሳቸው አሊ ካሚኒ ላይ እርምጃ ከተወሰደ በማንኛውም ሁኔታ የስርዓቱ ገጽ ናቸው፣ የስርዓቱ ስጋና ነፍስ ናቸው። መንፈሳዊ መሪ ይሄ ይሄ የኢራን እስላማዊ አብዮታዊ መንግስት ቆርቋሪ አያቶላ ሆሚኒ ናቸው። አያቶላ ሆሚኒ ባለፉት ሃምሳ ዓመት የኢራን ታሪክ በሳቸው መጠን ሌጀንድ የሆነ ትልቅ መሪ ሄሮ የለም። በሳቸው እግር የመጡ ሁለተኛው አያቶላ ናቸው። ስለዚህ እኚህ ሰው ተገደሉ ማለት ስርዓቱ እንደ ስርዓት ፕሮባብሊ ሊቀለበስ የማይችል ቀውስ ውስጥ ገባ ማለት ነው። ስለዚህ በግልጽ የሚታየው የዶናልድ ትራምፕ አቀራረብ ስርዓታችሁን ታድናላችሁ ወይስ አታድኑም ከኒውክሌር ቴክኖሎጂችሁ ጋር አብራችሁ ጠፋላችሁ የሚል አካሄድ አለው። ይህ በጣም አደገኛ ነገር ነው። ስለዚህ ድራማታይዝ ያደረጉት ከካናዳ ቋርጠው የመጡት ነገሩን ይበልጥ ለመወጠር ኢራን ላይ ጫና ለማሳደር፣ ሁለት እርምጃ ለመውሰድ ምክንያት ለራሳቸው እየፈጠሩ ያሉት ጊዜ ሰጠን ነገርን፣ አስጠነቀቅን፣ መከርን፣ ዘከርን አማራጭ ስናጣ የሚል ነገር ማለት ነው እና እኔ በዛ ደረጃ ነው የምረዳው። በጣም አደገኛ መልእክት ነው ለኢራን። ይሄ አለም የኢራኑ መሪ ሀያቶላ ሆሚኒ የአውቶሚክ ኒኩለሩን ለማብላላት ምን ያህል ጊዜ ነው የፈጀባቸው? ከእስራኤልስ ጋር በቅራኔ ለምን ያህል ዘመን፣ ለምን ያህል ጊዜ ነው የቆዩት? ምናልባትም የጊዜው መርዘም እልህና ንዴታቸውን ወይም የሄዱበት ረጅም መንገድ ያለ ድል መቋጨቱ የመጣው ይምጣ ብለው እንዲቀበሉ አድርጓቸው ይሆን አለም?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 ሪል ስቴት ደስታው እዚህ ይጀምራል። ይህ አስርት ዓመታት ያስቆጠረ ሂደት ነው። የኒኩሌር ማብላያው ቢሆን በሁለቱ ሀገሮች የኢራን አብዮት አመሰራረቱ ራሱ አሜሪካ ቱደም እስራኤል ቱደም በሚል ላይ የተመሰረተ ነው። ከዚህ በፊት ደጋግመ ስለተነጋገር ነው ነው እና እንደ ስርዓት የአሜሪካንን ኤምባሲ በቁጥጥር ስር በመዋል የጀመረ ነው ከአሜሪካ ጋር የአሜሪካን ዲፕሎማቶችን ለኦልሞስት አመት ለሚደርስ ጊዜ በቁጥጥር ስር አቆይቶ ከዛን ጊዜ ጀምሮ በኢራንና በአሜሪካ መካከል የገነገነ ኦልሞስት 46 ዓመት ያስቆጠረ ጠላትነት አለ እና ከዛ ጋር ተያይዘ ደግሞ እስራኤል በወቅቱ በሻው ዘመነ መንግስት፣ ወይም የዚህ የአያቶላ ሆሚኒ አብዮት የመሰረተው መንግስት የጣለው የሻው ዘመነ መንግስት የኢየሩሳሌም እና የዋሽንግተን ወዳጅና አጋር ነበር። ስለዚህ የሻው ዘመነ መንግስት ሲፈርስ በህዝብ ዓመፅ ሻው ስልጣን ለቃው በሁሉ ነገር ይዘው በአውሮፕላን ከሸሹ በኋላ የኢራን ወጣቶች ከሆሚኒ ጋር ሆነው ይህንን አይነት መንግስት ውል ሊያደርጉ ችለዋል። ስለዚህ አሁን ይሄ 46 ዓመት ዕድሜ ያስቆጠረ ነው። በተለይ የኒውክሌር ጉዳይ ደግሞ የሀያ የ30 ዓመት ጉዳይ ነው። ስለዚህ እንደዚህ ተጨምረው አሁን የመጨረሻው ምዕራፍ ላይ ደርሰዋል እንደምትመለከተው ስለዚህ በሚገርም ሁኔታ የአብዮቱ ቁልፍ ጀኔራሎች በተለይ የኢራን ሃይማኖታዊ መንግስት የመጀመሪያው ከባዱ አደጋ የጀኔራል ሱሌማኒ ግድያ የሚመስለኝ በ ጀነራል ሱሌማኒ የዚህ የተጋድሎ ትራዳ የምትለውን ከቴራን እስከ ደማስቆ ከደማስቆ እስከ ሊባኖስ ከሊባኖስ እስከ ሰና ድረስ የተዘረጋ እንዲሁም እስከ ባግዳድ ማለት ይችላል። በዛ በኩል ደግሞ ይህን አቅጣጫው አቀማመጥ የተዘወራረቀ ነው። ነገር ግን ይሄ የፐርሽያኖችን መነሳት የሚያረጋግጥ ተዋጊ ግንባር ነው። ዓላማው በአንድ በኩል እስራኤልን ያላቋረጠ ጦርነት ውስጥ መክተት እና ባላቋረጠ ሬዚስታንስ ትፈርሳለች ብሎ የሚያምን ስልት የተከተለ የኢራን ክንድ ነበረ። ምናልባትም በዚህ ክንድ ውስጥ ትልቁ ሚና የተጫወተው ሄዝቦላ ናስራላ እስራኤልን በተመሳሳይ ትግትግ ከሊባኖስ እንድትወጣ ከማስገደድ አኳያ መጨረሻ ላይ የደረሱበት ድምዳሜ ለካስ እስራኤል ማለት ጸንተህ ከተቀናቀንካት ብትክትኳ ሊወጣ የሚችል የሸረሪት ድር ናት በሚለው ንግግራቸው ነው በደጋፊዎቻቸው ዘንድ የሚታወቁት። ስለዚህ አሁን ነገሮች ተቀልብሰው ያው እንዳየነው ሆኖ፣ በአሁኑ ሰዓት ይህንን ፍልሚያ ያለ ትጋት ሮ ግንባሯ ኢራን ብቻዋን የተጋፈጠችበት ሁኔታ ነው ያለው። ስለዚህም አሁን ያለው እውነታ ይሄ ነው። በዚህ ላይ ነው እንግዲህ። በነገራችን ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አብዛኛው ስራችን እየተጋመሰ ስለሆነ ከጥቂት ሳምንታት በኋላ መቶ መቶ ግባችንን እናሳካለን የሚል መግለጫ እየሰጡ ነው ያሉት። ይሄ ነው ያለው ሁኔታ አሁን። በዚህ ላይ ዶናልድ ትራምፕ ትግስታችን እያለቀ ነው፣ ልንገለ እንችላለን፣ የት እንዳለ እናውቃለን፣ የሚል መልእክት ለአያቶላ ካሚኒ እየሰጡ ነው ምክንያቱም ማንኛውም ውሳኔ የሚወሰደው በአያቶላው ስለሆነ ነው። ስለዚህ የሚቀጥሉት ሪሊ ሪሊ ሁለትና ሶስት ቀናት በዚህ ጦርነት ውስጥ የአሜሪካን ቀጥተኛ መቀላቀል፣ አለበለዛ ደግሞ የተባሉትን መሳሪያዎች እስራኤል እንድታገኝ ማድረግ እንቅስቃሴ ሊኖር ይችላል። በተመሳሳይ ሁኔታ አሊ ካሜኒ ላይም እርምጃ እንዲወሰድ የፕሬዚደንት ዶናልድ ትራምፕ ውዴታ ሊሆን ይችላል ማለት ነው። በዚህ ደረጃ ሊታይ ይችላል። ዓለም እንግዲህ እስካሁን አሜሪካ እጄ የለበትም ብላ ስትናገር ነበረ። ይሄ የአሜሪካ እጄ የለበትም የሚለው አካሄድ ከእስራኤል ጋራ ዴሊብሬትሊ በመነጋገር እየተናበቡ ነው የሰሩት የሚለውን መውሰድ እንችላለን ማለት ነው። በግልጽ እኮ ነው እየነገሩን አሁን፣ እኮ የተደበቀ በሪዲንግ ዘላይንስ ይባላል ከሚሰማው ከሚነገረው ከምታየው ነገር ባሻገር ማሰብም የሚጠይቀ ነገር አለ። ይሄ በፊት ለፊት ይቢሉት ነው። ኔታንያዩ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ እኛን እኛና አሜሪካ ተቀናጅተን ነው የምንሰራው። አሜሪክ እስራኤል የአርሙን ድብደባ እንደምታደርግ፣ ስንት ሰዓት እንደምታደርግ፣ ምን አይነት ተልዕኮ ያለውና ምን አይነት ስኬት እንደሚጠበቅ የኔታንያውን ያህል ዶናልድ ትራምፕ ያውቁ ነበረ። ይሄ ነው እውነታው። ስለዚህ ይህ የዶናልድ ትራምፕ ታክቲክም ተደርጎ ነው እየቀረበ ያለው እና ምንም ሚስጥር አይደለም። ስለዚህ አሁንም በግልጽ ቋንቋ እኮ ዶናልድ ትራምፕ ምን ብለዋል? የኢራንን ሰማይ ተቆጣጥረናል አሉ። ዊ ነው ያሉት። ዊ ሲሉ ማን ማለታቸው ነው? የእኛ ሲሉ ማንም ማለታቸው እና ምንም የተደበቀ ነገር የለውም ከዚህ አንጻር ነው የምንናገረው ለአድማጮቻችን። አለም ለትንታኔው ከወዲያ አመሰግናለሁ። መልካም አዳር ይሆናል።